ኢትዮጵያ ህዝብ የተቀያየመው ሰው ደስታውን ሲጠራው አይሄድም አለሙን ሲጠራው አይሄድም ያስቀየመው ሰው ግን ሀዘን ላይ ሲሆን ፈጥኖ የሚደርስ ማህበረሰብ ነው የኢትዮጵያ ህዝብ ማለት ያስቀየመው ያሳዘነው ሰው ዘመዱ ሲሞት አንደኛ ቀብር ላይ የሚገኝ እሱ ነው እንደውም በደስታ ቢርቅ ይሻለዋል በሀዘን አይርቅም የእኛ ህዝብ በሀዘን የሚርቅ ህዝብ አይደለም የኢትዮጵያ ህዝብ እስከ ቀያሜው እስከ ቅሬታ ሄዶ ቀብሮ አጽናንቶ ወደ ቤቱ የሚሄድ ሰው ነው። እኔ ምን ላይ ቆመሽ እኔ አሁን እንደ ጉራጌ አይደለም፣ ይቅርታ እያወራው ያለሁት እንደ ኢትዮጵያ ህዝብ ነው። ምን ላይ ቆመሽ ቤትኛው አንግላስበሹ ሰራተኛ ማህበረሰብ ነው ለማለት ፈልገሽ ከሆነ ስኦኬ ግን፣ አገላለጹ ልክ አይደለም። ይህም ደግሞ አንቺ የሚዲያ ሰው ነሽ፣ ሚዲያ ላይ ቆይተሻል፣ በደንብ ታውቂዋለሽ እና አነጋገራችሁን እውቅናን ማኔጅ ማድረግ ካቃታችሁ እኔ አላውቅም ምን ማድረግ እንዳለባችሁ፣ ግን ከህዝብ አትሳቱ፣ ከህዝብ ጋር አትጋጩ፣ ህዝብ አታስቆጡ። እኔ እንትን አለኝ እኔ ይቅርታ አልጠይቅም ምናምን አያስኬድም፣ አያስኬድም፣ ሆነስት ላይ አያስኬድም። በየትኛውም መልኩ ወይም በየትኛውም መልኩ ተናገሪው፣ በየትኛውም መልኩ ጀግንነታቸውን ለመግለጽ ጉበት ስራ ወዳድ መሆናቸውን ለመግለጽ ፈልገሽ ሊሆን ይችላል፣ ግን ዲፋይን ያረግሽበት መልኩ መንገድ ልክ አይደለም። አስተካኪ። ይህንንና አንዳንድ ሌሎች ሌሎች ነገሮች አስተካኪ፣ እንደ ሚዲያ ሰው ማለት። እኔ አንቺ ጋር ከአንቺ ጋር ፐርሰናሊ ቅሬታም የለብኝም ቅያሜም የለብኝም ምናምን። ያው አይዶ ነው። ቀንተውብኝ ቀንታብኝ እንደማቴ ተስፋ አድርጋለሁ ቀንታብኝ ብኝ ብለሽ ልትኝ እንደማትች በጣም ተስፋ አድርጋለሁ። አቡ ሆነስትሪ ተስፋ አድርጋለሁ። ቢካዝ እኔ ምቀናብሽ አይነት ሰው አይደለሽም። ግን እውቅና መስመር ያስራል። ምንም አላገኘውም ይባላል። ስራ ነው፣ ለእኛ ስራ ነው። እንዴ ሰው ታጥኖ ታጥኖ ቁጭ የሚለው እኮ ላይፍ ላይ ገንዘብ ሊሰራ ነው። ያችሁ አላያ ተስተካክለው የሚመጡት እናንተ ደግሞ ጊፍት የምትሰጡን። እኛ ተቀጣሪነን እናንተ ደግሞ ቀጣሪዎቻችን ናቸው። አለቆቻችን እናንተ ናቸው። ስፔሻሊ ጊፍተሮች ሰው እንኳን ሲጣል አይታችሁ ከሆነ ትልልቅ ጊፍተሮች መሀል ገብተው ተው ሲባል ይተዋሉ። ይተዋሉ ነገሩ አይታችሁ ከሆነ ጊፍተር ትልልቅ ከበድበድ ያለ ጊፍተር ገብቶ ተዉ እንጂ ምናምን አለቃ ነው። በተለይ እነዚህ አርባ የደፈኑ ጊፍተሮች አለቆች ናቸው። እነሱ ታውሱ ያ ማለት ሪል የእውነት አለቃ ናችሁ። አዎ፣ እኛ እዚህ ጋር ቁጭ የምንለው የእናንተ ተቀጣሪ ነን። ደሞዝ የምትሰጡን እናንተ ናችሁ። አዎ፣ ኪሳችሁ የምትገቡ እናንተ፣ የምትሰጡ እናንተ። በቃ ሀርድ ትሩስ ነው በቃ ከበድ ያለ እውነት ነው የምንናገረው። ተቀበሉ እዚህ ጋር መተሽ አይ፣ ማንም በነፃ ላይ ብላይ ቁጭ ብሎ ላንቺ ጊዜውን የሚያቃጥል የለም። ባያዋጣት እያዳሜ ከባሏና ከልጆቿ ጋር ነው የምትቀመጠው። እኔ በእርግጥ አሁን ባል ስለሌለኝ ነው ነግሬያቸዋለሁ። ባይጥ ባይመች ምቹ ነገር ባይኖር ማንም የእናንተን ሮሮ ሊያዳምጥ ላይቭ የሚከፍት የለም የለም። ሀቁን ስንነግራችሁ አይደብራችሁ። እኔ አሁን ለምሳሌ አሁን እኔ አልተናደድኩም። ማነሽ ራቢቢ፣ ለምን እናደለ? እኔም እኮ ገንዘብ እየሰራው ነው ለምን እናድዳለሁ? ለምንድን ነው ያጋለጥኳቸው ያህል እየመሰላችሁ እምትናገር የምትናደዱት? አድናቂ ወዳጅ መሆን ትችላላችሁ፣ ግን ሁላችንም እየሰራን ነው ገንዘብ። ማንም በነጻ እዚህ ጋ የተቀመጠ የለም። ማንም ፌበር እያረገልሽ አይደለም። እየተጠቀምንባችሁ ነው፣ እየጠቀማችሁን ነው። ይሄ እውነት ስነግራችሁ ለምን ይደብራችኋል? ምን አናድደሽ? ለምን እናድዳለሁ? ለምን እማላየው መስሎሽ የጻፍሽው አያለሁኝ። እውነቱን ነው የምነግርሽ። ያ እኛም እየተጠቀምን ነው። እናንተም እየጠቀማችሁ ነው። ማንም ለአንድ እዚህ ጋር በነጻ ቁጭ ብሎ የህይወቱን ሰባት ስምንት ሰዓት በቀን የሚያቃጠል ማንም የለም። ይመስላችኋል በነፊት ባይኖረው ከኔ ጭምር አንመጣም። ጊፍት ቀዝቀዝ ያለ ቀኑ ላጎት አስጠብኛላችሁ ነግራችሁ የለን ይሁሌ ውሸት እኮ አደለም ጨዋታው የሚመጣልን ስሰጡ ነው ብዬ ነግራችኋለሁ። ጨዋታ ሁላ ጠፋብን መስጠት ስታቆሙ ላችኋለሁ ሁልጊዜ። ያ ማለት እውነቴን ነው። ሀቢባ፣ በሉ ጠሌ፣ በሉ ሌሎቹ በሏቸው። ካልሰጣችሁ ደስ አይለንም። ስሰጡን ነው ጨዋታው የሚመጣልን የምንስቀው የምንጫወተው። ለምደሚ ደብራችሁ፣ እውነት ሲነገራችሁ ለምደሚ ደብራችሁ። ማንም ማንም እዚህ ጋር ማንንም በነፃ ሊያገለግል አልመጣ። በነፃ ልናገለግል አይደለም የሚመጣ ነው። ትክክል ነው። ስለዚህ ሚዲያ ላይ ያላችሁ ሰዎች፣ የሚዲያ ሰዎች የሆናችሁ ሰዎች ካፋችሁ ለሚወጣው ነገር ተጠንቀቁ። እኔ የእውነቴን ነው የምነግራችሁ። ተጠንቀቁ። እኔ ሀቡ አይ ሬስፔክት ዩ የእውነት የማከብርሽ ሴት ነሽ ግን ዚስ ደይስ አይ ቲንክ እውቅናውን ሀንድል ማድረግ እያቃተሽ መሰለኝ። አዎ፣ በተለያየ ኬዝ በተለያየ ኬዝ ሀቡ እውቅናውን ማኔጅ ማድረግ እያቃተሽ ነው። ይሄ ሕዝብ ያከብራል፣ ይሄ ሕዝብ ቦታ ይሰጣል፣ ይሄ ሕዝብ ይጥላል። አምተ ያኝ አንቺ ብትወድቂ የአንቺ ቦታ ለኔ አይሆንም። እኔ እኔ ነኝ። እኔ የማንንም ሮሮ ቤቴ አስገብቻ አላዳምጥም። በእውነት በጣም ነው ማክብርሽ። የእያንዳንዱን ሴት ሮሮ እያስገባሽ ማዳመጥሽ በራሱ ሳይሰጡኝ ሳያረጉልኝ እድሜ ዘላለማቸውን ይቅሩ እንጂ በህይወትን የራሴ ስትረስ ስላለብኝ የሰው ብሶትና ህመም ማዳመጥ አልችልም። አዎ አልችልም። እኔ አንቺ ውጭ ጥሩ ነው ሰዓት ወስደሽ ቁጭ ብለሽ ማዳመጥሽ ግን አንዳንድ ጊዜ እውቅና መስመር እንዳያስት ሀንድል ማድረግ መልመድ መቻል አለብሽ። እንደ ሰው እንደ አንድ ሚዲያ ላይ እንዳለ ሰው ነው የማወራው። አዎ ጥቅማ ጥቅሙ ሌላ ጉዳይ ነው፣ የማግኘት ያለማግኘቱ ሌላ ጉዳይ ነው ምናምን፣ ግን አንዳንዴ የሚዲያ ሰው ስትኝ ካፋችን የሚወጣውን ነገር መቆጣጠር አለብን። ምናልባት የጉራጌ ህዝብ ሰራተኛና ጎበዝ መሆኑን ዲፋይን ለማድረግ ፈልገሽ ይሆናል፣ ግን ዲፋይን ያደረግሽበት መንገድ ልክ አይደለም። እኔ ደግሞ እኔ ደግሞ እያልኩኝ ያለሁት ነገር አግባብ ባለው መልኩ በዚህ ልክ የሆነ አይነት ኢሜጅ ህዝቡ ላይ መፍጠር ሚስቱን ቀብሮ አይደለም የኢትዮጵያ ህዝብ ጎረቤት ቀብሮ አርባ ቀን የሚቀመጥ ህዝብ ነው። ደግ ህዝብ ነው። የእውነት አዛኝ ነው። እንደውም ልንገራችሁ፣ ከተቀያየም ነው ሰው ጋር አቡ ቆርጣችሁ አድርሱላት። በደንብ አዳምቱኝ፣ ቆርጣችሁ አድርሱላት። ቆያ እንዴ፣ ዚስ ዴይዝ ቲክታክ በወር ምን ያህል ብር እንደሰራችሁ እያወጣ እያሳየ ነው። አውጥቼ ስክሪን ሻት አድርጌ ላሳያችሁ። የስ ዌር ሜኪንግ መኒ። እንዴ፣ ለምንድነው ገንዘብ እየሰራ መሆኑ ሲነገራችሁ የሚደብራችሁ? ኢትስ ትሩ እኮ ኦፍኮርስ ኤጅ ኤን ኤቭሪባዲ ገንዘብ እየሰራ ነው። ከእኔ ጭምር እየሰራን ነው። በሰብስክራይበር ገንዘብ እናገኛለን። ሰብስክራይብ ሲያደርጉን ሰብስክሪፕሽን እራሱ ብር ያስከፍላል። ታውቃላችሁ፣ ጥሩ ብር እያገኘን ነው። በጊፍት እናገኛለን። አንዳንድ ጊዜ ፎሎወራችን ከሆነ ሺህ በላይ ሲሆን የሚከፈለን ነገር አለ። በነፃ ጊዜ ሰጥቼ መጥቼ አንቺን እያጫወትኩሽ ነው እንድልሽ ነው የፈለግሺው? ኢትስ ትሩ፣ ገንዘብ እየሰራን ነው ኤቭሪባዲ። በነፃ አይደለም። እዚህ ጋር ቁጭ ያለው ሀቅ አቋል በነፃ እያገለገልናችሁ መስሏችሁ ነበር? እንዴ እንዴ ጋይዝ በነፃ እየ ቁጭ ያለው በነፃ መስሏችሁ ነው። ነቲንግ ፎር ፍሪ ማፊ ብላሽ ይላል አረብ። በብላሽ እኳ አይደለም። ሁላችንም እየሰራ እያገኘን ነው ገንዘብ አሀ። በነፃ ነበር እስከ ዛሬ የሚመስላችሁ? አስራ ስድስት ሰዓት ከተጎለትን ስምንት ሰዓት ከተጎለትን ለእናንተ አስበን እየሰራን ነው ያ ገንዘብ እየሰራን ነው። እኔ እኔ አልደብቃችሁ፣ ፐርሰናል እኔን ከጠየቃችሁ እኔ እየሰራው ነው ያ አይመማችሁ። ይሄን ስነግራችሁ አይመማችሁ። ችግሩ የኢትዮጵያ ህዝብ አስመሳይ ነው የምትፈልጉት፣ ውሸታም ነው የምትፈልጉት። እውነት የሚነግራችሁ አትወዱ። ያ ጥሩ ማሳያዎች ነን ዝም ብለን አይደለም በነፃ እኔ አንዳንድ ጊዜ ዩጋይስ ትመጡና ስራ የለሽም ሀያ አራት ሰዓት ላይቭ ላይ ትኛለሽ እየሰራው ነው አር ዩ ሲሪየስ እየሰራው ነው እያንዳንዱ አምስት ሰጧት አበባ ስ ማ አዎ ገንዘብ ነው ሀቡ ደግሞ የጉራጌ ህዝብ ሰራተኛ ማህበረሰብ መሆኑን ለማሳየት ሚስቱን ቀብሮ መጥቶ ስራ ይገባል ብለሽ ማለት አይጠበቅብሽም ዩ አር ጉድ ኤግዛምፕል አዎ የድሬዳዋ ህዝብ ጠንካራ ሰራተኛ ለመሆኑ እኔ ጥሩ ምሳሌ ነኝ። እዚህ ጋር ተጎልቼ ገንዘብ እየሰራው ነው። የስ አይመማችሁ፣ አይመማችሁ። አታፍሩም እኮ አሁን፣ ቀንተሽ ልትሉ የምትችሉ ሰዎች አላችሁ። ቀንቼ አይደለም። ኢትስ ሀርድ ትሩስ አክሴፕትት። ያው እየሰራን ነው ገንዘብ። አንድም ሰው በነፃ ቁጭ ብሎ ያንችን ሮሮ የሚያዳመጥ የለም። ያው እኔ ሮሮ ሳላዳመጥ እኮ ነው። ሮሮ ማዳመጥ አልችልም፣ ያመኛል ሆነስትሊ አይሃቭ ፕሮብለም ቢኮዝ በላይፍ እኔ ራሴ ሚሊየን ፕሮብሌም ስላለብኝ ሌላ ፕሮብሌም ማዳመጥ አልፈልግም አት ኦል አልችልም። ሀኳን ልንገራችሁ ዛሬ በላይፍ እኔ ራሱ ሜኒ ፕሮብሌም አለ ስለዚህ አልችልም። እንዴ በነፃ መስሏችሁ ነው እንደ ቁጭ የምንለው? እየሰራን ነው እየሰራን አንድ አንድ ሰው አለ። አሁን ምንድን ነው የሰማሁትኝ? ሀቡ እንደውም እኔ እንደውም እስኪ ቆይ ሰው ጠይቄ አደርጋለሁ። ሀቡ እንደውም ምንድን ነው የሰማሁትኝ? ባየዋ ላይ ኢቭን ፔፓሏ ሳይቀራለ አሉ። በፔፓልም ሀሎ የሚሏት ሰዎች አሉ። ቀጥታ እኔ እንደውም እሱ ነገር ጠፍቶብኛል። እግዚአብሔር እንዴት እንደሚቀመጥ አስቀምጣለሁ። የኔ ደስ የሚለው ዜይል ስለሆነ ራሳቸው ይጠይቁኛል። የኔ ዜይሉን ራሳችሁ ስለምትጠይቁኝ ብዙ ጊዜ እስቲ አሁን ራሱ በውስጥ ፕሊስ ጉቺ ዜይል ሽንበሉኝ፣ ስወጣ እልክላቸዋለሁ። ያ ወያር መኪንግ መኒ ያውም ሀሪፍ ገንዘብ። ዱ ዩ ጋይስ ሪሊ ቲንክ ዱባይ ላይ ስራ ሳልሰራ ቁጭ ብዬ እየኖርኩኝ ማለት ነው? ስራ ሳልሰራ ቁጭ ብዬ እየኖርኩኝ፣ የቤት ኪራይ ቤት ለብቻ እየከፈልኩኝ እየኖርኩኝ፣ በየሁለት አመቱ ቪዛ እየገዛው፣ እንደፈለኩ እርዳታ ሲኖር ብር አውጥቼ እየረዳሁኝ፣ ስራ ሳልሰራ? ኢምፖሲብል። ስራዬ እዚህ ላይ ነው። ያ እመኑ፣ ዛሬ ሀቋ ልንገራችሁ፣ ኤቭሪባዲ ብር እየሰራ ነው። አዎ በነፃ እናንተን ቁጭ ብሎ የሚያገለግል የለም። በነፃ ቁጭ ብሎ የሚያገለግላችሁ ሰው የለም እንደምታወሩት። ምንድን ነው የምታወሩት? በዩትዩብ ተጠቃሚ ነን። አሁን ነው እኔ ወደ ዩትዩብ የመጣሁትኝ። ኢንሻአላ የዩቲዩብን እስካሁን አልቀመስኩ አየር ሰዓቱ ምናምን ስላልሞላልኝ፣ ፎር ሹር ስቀምስ ደግሞ ነግራቸዋለሁ። እስካሁን የዩቱብን ምንም አልቀመስኩም። በቲክታክ ግን ጊፍት ትሰጡ